አማር ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ተረከፍ በግፍ የዘመኑ ቢወሰንብንም ያጋር ፍቅር ይዞን ይችላል ሁሉንም። ዝምታ ፍርሀት ስለመሰላችሁ በደላችሁ አጠረ ተዘክቶ አይሞራችሁ መታዘናስ ታመጣ በግድ ካላችሁ ሁሉንም ችኮናል እንኳን ገዛቸው እንኳን የእምነቶችን ቁንጮ ኢስላምን ይዘናል። ሁለት ሶስት በዚህ አቋማቸው ዘንተው በጀርባ ተመክረው ሴራ ሸፍተው ሰርተው ሙስሊሙ ተገደው ከንቅልፉ ይነቃል። አዲስ የትግል ስንት በቅዝበት ያዘድቃል። እስከ ዛሬ የቻለ አሁን ግን ይበቃል። ከርሳቸው እንዳይጎልቅስ ከሆነ ደብተራ ከሁን ሀሳባችሁ የስራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸቀም ታለም በፍጹም አትድከም ይልቅስ በጊዜ አይምሩህም ጠቀፍ በጊዜ ወይ በግፍ የወረስ ነው ተረፎ አላለቀም ወከውብ ህዝባችን ላይ ጨርሶ አላለቀም የእናንተ ጥላቻ መሸቅም ከብዶናል እ መቻል ተስኖናል እንኳን አዲስ ነገር ተጀምሮ ሌላ የመተት የኮተት የሸርክ ንዛዝላ የተንኮል የክፋት የበደል ቅሪላ ሸም በላ ገዝ የሚባል ጉድ መተትም ጥንቆላ አንቀበልም አንቀበልም ከንግዲህ በኋላእግድሜረስተቢር ይሄ እንግዲህ ላሳያችሁ የፈለኩት እቺኛውን ቪዲዮ ነው። እንግዲህ በዚህ ነው አደባባይ ላይ ቀጥል ያ እሺ፣ ባለፈው ቢናሚነተናሆ ብሎ ነበረ። ህጻናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር። ህፃናቶቹ መርዘው ያሳድጓቸዋል። እቺ ህፃናውን ምንም አይምሮ የሚያውቀው የለም። ምን ያህል መርዘው እንደሚሰጧቸው፣ ድግምተኛ፣ መተተኛ፣ ጠንቋዮች ሶስት የሚያመልኩ ኪሳቸውን በኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ የተነፋ ተረታሞች እንደዚህ አይነት አይምሯቸውን ሞልተው ያሳድጓቸዋል። ይህን ግጥማውን ጽፎ የሰጧት ተራ ሰዎች አይደሉም። ፖለቲካውን፣ እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው። ሸሩም በደንብ የሚያውቁት ናቸው። ይህንን ጽፎ የሰጧት ማለት ነው። ተክቢር ይላል ሰው እያረዳ አለው አክበር የሚሉ በዚህ መጠን አክቹዋሊ ምንድን ነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል? ኡስታዞች ሼኮች፣ ጠንቋይ መተተኞች እያልን ብንላቸው፣ በአንድ ግርዋጥ ሶሻል ሚዲያውን ያቆሙትም። አላህ ጣዖት ነው እያልን ግጥምንትን ብንል፣ በአውደምረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል፣ ሀረ ሰዓት ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጠኛ እየየ ይላሉ። የኛዎቹ ተኝተዋል፣ አክቹሊ ኃይለኛ እንቅልፍ ውስጥ ተኝተዋል። መንጌ እንዳለው ነው፣ ይህ ህዝብ ቀስቀሰ ነው የሚሰማ አይደለም። በጩቤ ቂጡን ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን ተመደበ፣ ገጠር ልሂድ ከተማ ልሂድ ተስካራ ይጉደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን ሶስት ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሀይ ሌቭል ደርሶ የቀረበበት ነው። እንደ አለማችን ማለት ነው ደንዝዟል። የእኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲንያ እንዲሆነች እንዲሆነች ሲያለእሱ ቢስ በኋላ አሳየት ይቻላል። በአለም ላይ ክርስትና ሀይ ሌቨል የደረሰበት ነው በመገደል እና በመሳደድ። በአሁን ሰዓት ላይ እስከ ማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበ አሁን ነው። ማንም አወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ፣ በቀን 35 ክርስቲያኖች ይታርዳሉ አንድ ሀገር ላይ ናልቋቸው ይሄ የሆነበት ደግሞ ምንድን ነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው። ይሄው ነው። በፊት ክርስቲያኖቹ ነበር ይበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል፣ አሁን ስለዚህ ማጥቃት እንችላለን። ሀምሳ አንድ የሆኑ ዕለታት ግን በቤት ታርደ ታልቃለን። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ይችላላችሁ። ጀርመን ላይ ምን እየተካሄደ ነው ምናል እያሸበሯቸው ነው ማየት ይችላላችሁ። ክርስቲያን ሜይ ቢ አንድ እንትን የናይጄሪያን ጠቁመን እና ወደ ቶፒካችን እንመለሳለን። አንድ ዜና ብቻ ሳይሆን አምስት ዓመታት በጣም የተለያዩ ሚዲያዎች እንደዘገቡት ማለት ነው። ላለፉት አምስት ዓመታት ወደ ሀምሳ ሺህ ክርስቲያኖች ታርደዋል። ወደ ሀምሳ ሺህ ክርስቲያኖች አካባቢ ታርደዋል። ወደ አምስት ሚሊዮን የሚገመቱ ክርስቲያኖች ተፈናቅሏል። ቀያቸው ከቦታቸው እንትን ብሏል። ነገር ግን ነገሮች እጅግ በጣም እየባሱ እየመጡ እንደሆነ ደግሞ የሚያሳየው ምንድን ነው? አሁን ከጃንዋሪ ጀምሮ በዚች አምስት ስድስት ወር ውስጥ ማለት ነው ሰባት ስምንት ወር ውስጥ አካባቢ ማለት ነው ወደ ሰባት ሺህ ክርስቲያኖች ታርደዋል ሰባት ሺህ ክርስቲያኖች ታርደው ዴይሊ ሰላሳ አምስት ክርስቲያን ፐርሲኪዩት ይደረጋል ይገላል ይታረዳል ነገር ግን ድምፅ ሆነውላቸዋለ ወይ ማንም ድምፅ የሆነላቸው የለም ይሄ ነገር ዛሬ አንተ ያንቀላፋ ወንድሜ ነጋንች ላይ ይደርሳል ያ የሆነበት ምክንያት ምንድን ነው ቁጥራቸው ሁሉ እየሆነ ስላለን ኢማጂን፣ በለጥ ሲሉ ናይጄሪያ ውስጥ ዛሬ እንደ ኢራቅ፣ እንደ ኢራን እና እንደ አፍጋኒስታን እንደ ሶሪያ ነው የሚሆኑት ናይጄሪያዎች። ነገ ደግሞ ተከትሎ እኛም ጋር የተኛ ነው ጋር ይመጣል ማለት ነው። ይህንን ዜና ሁላችሁም አዳምጡት፣ ለመተርጎም ሞክራለሁ። ናይጄሪያን በተመለከተ የወጣ ዜና ነው።

ይሄም ደግሞ ኢንተርናሽናል የሆነ ከቨሬጅ እያገኙ አይደለም ለዚህ ግድያቸው ቤተክርስቲያኖቻቸው እየተቃጠሉ ነው በቀን ከአንድ ቤት ውስጥ እንኳን ሁለት ሶስት ሰው እየታረደ ነው ይሄንን ደግሞ አቬሬጁ ሲሰራ በቀን ወደ ሰላሳ አምስት ሰው በነዚህ ክርስቲያኖች በሚኖሩባቸው አካባቢዎች ላይ ግድያ እየተፈጸመባቸው ነው መታረድ እየፈጸመባቸው ነው ነው የሚለው ይሄን ደግሞ ምንም ኢንተርናሽናል ከቨሬጅ እስካሁን ያገኘው የለም እስካሁን እንደውም አንድ ሰው ነው ኢንተርናሽናል ደረጃ ይሄንን እንትን ዶክመንተሪ ሰርቶ ያቀረበው ማለት ነው አሁን የተመለከታችሁት። ስለዚህ ምንድን ነው ይሄን ነገር ሰዎች ድምፅ እንዲሆኑ በሚል ነው ይሄ ቪዲዮ የተሰራው። ነገር ግን ነገር እያዩት እየተረዱት አይደለም። እስፔሻሊ አውሮፓውያኖች እነ እንግሊዝ እነ ጀርመን እነ ፈረንሳይ የመሳሰሉት ሀገራት ማለት ነው ነገር ምንድነው ጥንቃቄ ከመውሰድ አንጻር ብቻ ሳይሆን ክርስቲያኖች፣ ነቃ ብላችሁ ከጠጅ ቤት ወጥታችሁ የድራፍት ብርጭቆ መያዝ ብቻ ጥቅም የለውም ማለት፣ ያን ያህል ለህይወታችሁ ምንም ጥቅም ያለው ነገር ሆኖ አይደለም። ነቃ ብላችሁ ሃይማኖታችሁን ጠብቁ፣ ሴቶች እንዲወቶቻችን፣ ሁላችሁም ባ መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለችሁ ለማለት ነው። ማቀጠል ትችላለ። እሽ እናመሰግናለን። መፈክር ብዙም አዋጭ አይደለም። ነቅቶ ጊዜው መዋጀ አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ ጋር ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል አባባል ሆና እንዲህ ተብሎ ነበር እንዲህ ብለን ነበር ብለ ተቀራለን ማጠብቅ ከሆነ ኢትዮጵያ የማይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል ተጨቁነናል፣ የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብ ነው የሚመጡት። ይህም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው፣ ብዙም እንትን አይለንም መቼም አይሆንም እንደዚህ አይሆንም እያልክ ተረት ተረት ማውራት ብዙም አያዋጣም። እንደሚሆን መቶ ፐርሰንት እርግጠኛ ሆኜ ነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርን በልጠው ዶሚኔት አድርገው ስልጣኑን ንዘውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የእኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ስማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አደለም። በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና ደዛ ነው። እኔስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች፣ መተተኞች ልናችሁ አንፈልግም በእናንተም ምናምን ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለውኝ አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም፣ ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል። የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ እንደነገሩ ቻይና እንዳለችው ነው 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜና ኮንታጅየስ፣ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላሉ። ኤፍት ነሰሰሪ ለማሳየት ይችላሉ። በጣም በነገር እና ኒውዮርክ ታይምስ እና አልጀዚራ ዘግበውታል ራሱ ስለምና ተስላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክትም ሜንታሊቲ የተጠናወታቸው ናቸው። ተበድለናል፣ ተጨቁነናል። ሙልጭ አድርጎ ሰድቦ ሰደብከኝ ይላል። ሙልጭ አድርጎ ሰድቦ ማለት ነው እኛ እንሳደብም ይላል እና ይሄ ቪክትም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄይበር ያለባቸው ሰዎች ናቸው። በጣም ማለት ነው ተካንሰርም የባሱ ናቸው። በዚህ መጠን ነው አይምሯቸውን ላለመጠቀም የሚጥሩት። አንተ ቄ መቶ አንተናፈናሉ አንተን አባሮ ስቲል ተበደልኩ ይላል ማለት ነው እና አርመንን ያየ ማይ ሊረዳ ማያ ክርስቲያን ያውም ኦርቶዶክስ ሆኖ አርመን ኦርቶዶክሳውያን በትንሽ ዓመታት በዚህ በቅርብ ዓመታት ውስጥ ነው። አንድ ሚሊዮን አርመን ኦርቶዶክስ እምጥ ይግባ ስምጥ ይግባ አይታወቅም፣ እምሽክ ነው ያደረጓቸው አንድ ሚሊዮን ምናልክ ክርስቲያን። ዜና ነው ላሳያችሁ ነው። ኖቬምበር 2018 ላይ የተለቀቀ ዜና ነው እና ይህ አልጀዚራ የዘገበ ነው ይላል ፎር ቻይና ኢስላም ኢዝ ሜንታል ኢልነት ዛት ኒድ ቱ ቢ ኪርድ። በነገራችን ላይ እንደዚህ እንዲባሉ አስደረጋቸው አስተምሯቸው ነው፣ ሌላ ምንም ማለት አይደለም። ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድን ነው? ሁልጊዜ እነሱ አታክ ማድረግ መብት አላቸው፣ አንተ ግን የእነሱን አስተምሮ አውጥተህ ስትናገር ለእነሱ በጣም ትልቅ ትልቅ ትልቅ ጥፋት ነው። ለዛም ነው ከዚህ አስተምሯቸው አንጻር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች። ስለዚህ እውነት ነው ቪክቲም ሜንታሊቲ ስላላቸው ሁልጊዜ ተበደል የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር፣ ለመሳደብ በእንደዚህ አይነት ፀያፍ ቃላት ውስጥ ለመናገር ያነሳሳቸዋል ማለት ነው። ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው። ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለእነሱ ማዳረስ ግዴታ ነው። ለዛ ነው ቻይና ይሄው፣ ቻይና ዲክሌርድ ኢስላሚዝ ኮንታጂየስ ዲዚዝ ምንድነው ይስላልተላላፊ በሽታ ብላ ውስጥ ነዋለቻ ይመቻል ይሄ ኒውዮርክ ታይምስ የዘገበው ነው። እኔ ሰዎቹ ባይዘኤሮፓዎች እኮ አሁን የእነሱ አንቀላፋት የእነሱ መተኛት እኮ ነው ለክርስትናው ድንታ ለመኖር ለዚህ ሁሉ መዘዝ እየዳረገን ያለው አሁን ምንድነው የኤሮፓኖች መደዘዝ ነው። በአጉል ዲሞክራሲ የእነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም። ክርስቲያኑ ደግሞ ድምፁን ከፍ አድርጎ አንዱ ለአንዱ አያሰማም። ዝም ብሎ ድምፁን አንተ ስትመታ እንትን ስትባል ስትታረድ ክርስቲያኑ አይጮህልህም። ዝም ይላል ማለት ነው። እና የሀገር ሰው ካልጮህልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ። የሀገር ሰውም ድምፅ አይሆነ እና ኢትዮጵያ